ሰላሙ አሌይኩም ወረህመቱላህ ወበረካቱ ደን የተከበራችሁ የኡስሚ ዩትዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን እንዴት አላችሁ? ከያላችሁበት ቦታ ሰላም መልካሙን ተመኘሁ። ለተለመደው የዕለቱን የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ የአስራ አራት ሀገራት ሙሉ መረጃና ሙሉ ዝርዝር አደርሳችኋለሁ። በዛሬ ሁለት የጥቁር ገበያ ምንዛሬ ጨመረ ወይንስ ቀነሰ አብረን የምና ይሆናል። በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረ ገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 16570 ብር እንደሚሸጥና አንድ የአሜሪካን ዶላር 165 ብር ከ70 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረ ገጽ ያገኘነው መረጃ ያመለክታል። በመቀጠል ዩሮን እናያለን። 100 ዩሮ 19385 ብር እንደሚሸጥ እና 1 ዩሮ 193 ብር ከ86 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ወለውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በመቀጠል የስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 20745 ብር እንደሚሸጥና አንድ የስዊዝ ፍራንክ 207 ብር ከ45 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ደረጃ ጽላ ያገኘ ነው መረጃ ያመለክታል። ከሰሞኑ የጥቁር ገበያ የምንዛሪ ዋጋ ዝርዝርና የዋጋ ተመንን በተመለከተ ለአራትና ለአምስት ቀናት ያህል ምንም አይነት ጭማሪ ሳያሳይም ከዚህ ቀደም እንደነበረው በየደቂቃውና በየሰዓቱ የሁለት ብርና የሶስት ብር ጭማሪ ማሳየቱን አቁሟል ነው እያልን ያለ ነው። ነገር ግን በሳንቲም ደረጃ ከፍና ዝቅ ይላል። አምስት ሳንቲም አስር ሳንቲም ከፍተኛው ሀያ አምስት ሳንቲም ከፍ ይላል። ከዛም ደግሞ ተመልሶ ወደነበረበት ይመለሳል። በአሁኑ ሰዓት ከአራት ቀን በፊት ከነበረው የጥቁር ገበያ መረጃ ጋር ተመሳሳይ የምንዛሬ ዋጋ ተመን እየተዘረዘረ ይገኛል ማለት ነው። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። አንድ መቶ ካናዳን ዶላር አስራ አንድ ሺ ዘጠኝ መቶ ሁለት ብር እንደሚሸጥና አንድ ካናዳን ዶላር መቶ አስራ ዘጠኝ ብር ከዜሮ ሁለት ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የአውስራን ዶላር እናያለን አንድ መቶ የአውስትራሊያ ዶላር አስር ሺህ ስምንት መቶ ሰላሳ ብር እንደሚሸጥና አንድ የአውስትራሊያ ዶላር መቶ ስምንት ብር ከሰላሳ ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ አደረገ ጽላ ያገኘነው መረጃ ያመለክታል። ቪዲዮዎቻችን ላይ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። ቪዲዮዎቻችንን ሼር አድርጉ። በመቀጠል ፓውንድ ስተርሊንግ እናያለን። 100 ፓውንድ ስተርሊንግ 22200 የኢትዮጵያ ብር እንደሚሸጥና 1 ፓውንድ ስተርሊንግ 222 ብር የተሸጠ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የቻይና ዩዋን እናያለን። 100 የቻይና ዩዋን 2323 ብር እንደሚሸጥና 1 ዩዋን 23 ብር ከ23 ሳንቲም የተሸጠ ይገኛል። በመቀጠል የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል 4424 ብር እንደሚሸጥና አንድ የሳዑዲ ሪያል 44 ብር ከ24 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ለአገኝነው መረጃ ያመለክታል። በመቀጠል ዩናይትድ አረብ ኤምሬትስ ዲርሃምን እናያለን 100 የኢማራቶች ዲርሃም 4510 ብር እንደሚሸጥና አንድ የኢማራቶች ዲርሃም 45 ብር ከ10 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውንና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮፕያን ብላክ ማርኬት ደትኮም በድረገጹ አስነብቧል። በመቀጠል የኩዌት ዲናር እናያለን አንድ መቶ የኩዌት ዲናር ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 54230 ብር እንደሚሸጥና አንድ የኩዌት ዲናር 542 ብር ከ30 ሳንቲም እየተሸጠ እንደሚገኝ ኢትዮፕያን ብላክ ማርኬት ደትኮም በደረገጽ አሰንብቧል። በመቀጠል የኦማን ሪያልን እናያለን። 100 የኦማን ሪያል ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 43108 ብር እንደሚሸጥና አንድ የኦማን ሪያል 431 ብር ከ08 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኘነው መረጃ አመለክታል። በመቀጠል ጆርዳን ዲናር እናያለን። አንድ መቶ የጆርዳን ዲናር 23307 ብር እንደሚሸጥና አንድ የጆርዳን ዲናር 233 ብር ከ70 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረ ገጹ አስነብቧል። በመቀጠል የባህሬን ዲናር እና የባህሪ ዲናር በዓለማችን በምንዛሪ መጠኗ ሁለተኛ ደረጃ ላይ ተቀመጠችና አንድ መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛ ቦታ ይዛ ተቀምጣለች። ባህሬን 100 የባህሪ ዲናር 43800 የኢትዮጵያ ብር እንደሚሸጥና አንድ የባህሪ ዲናር 438 ብር የተሸጠ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኝነው መረጃ ያመለክታል። በመቀጠል የምናየው ቱርኪ ሊሬን በተመለከተ ነው። 100 የቱርኪ ሌሬ 399 ብር እንደሚሸጥና አንድ ሌሬ 3 ብር 99 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሉና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አሰንብቧል መረጃውን ሳንጨምርና ሳንቀንስ ለእናንተ እያካፈልን እንገኛለን። መረጃው ይህን ይመስላል። ቪዲዮችን ላይክ አድርጉ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱህ።